ይህ ከዛሬ ስድስት ዓመት በፊት በአንድ ነጥብ አምስት ቢሊዮን ብር ግንባታው የተጀመረው የሽንዳ ቴፒ አስፋልት መንገድ ፕሮጀክት ነው። የመንገድ ስራው በቻይናው CRCC ተቋራጭ ቢጀመርም ስድስት ዓመታት እንደዋዛ አልፈዋል። መንገዱ የሚያቋርጠው የቢጣ ወረዳ ነዋሪዎች፣ በግንባታው መቋረጥ ለከፍተኛ እንግልት ተዳርገዋል። የንግድ እንቅስቃሴዎች ተስተጓጉሏል። በክረምት ወላድ ናቶች መንገዱ ላይ ህይወታቸው እያለፈ ነው ይላሉ። ቀደም ሲል የተሻለ ነበረ። እንግዲህ ምንድን ነው የሚባለው? ከዲጥ ወደ ማጥ ነው የሚባለው። ቀደሞ በቀን 10 15 መኪና በሬዎች ይጫኑ ነበር። ሀያ ሰላሳ ተሳቢ ቡና ይጫን ነበር። ተራጥራ ይጫን ነበር። አሁን መኪናዎቹ በዚህ መምጣት ትቷል። መጫንም አቁሟል። ምክንያቱም እየተያዙ እየተሰበሩ ስፔር ፓርታቸው እየተበላሸ ስለሆነ እንጂ እንደምታየው እነዚህ አሁን መኪናዎች እየተያዙ መሀል ከተማ ላይ እየቆሙ ነው። ነፍሰ ጡር ወጣ ብላ ወደ ሆስፒታል እንዳትቀር፣ አምቡላንሶች መንገድ ላይ እየተያዙ እዛ ላይም የሚሞቱ አሉ። ገበሬው አትክልታችን ዝም ብለን ነው የነቀልን። አትክልቱ ተነቅሎ ያ ሁሉ ጠፍቶ በዚህ የሚመላለሰው መኪና ሁሉ ቶሎ ለገበያ የሚቀርብ ነገር የለም። የሚጫነው ነገር ቡና ቢባል ምን ቢባል ለገበያ የሚቀርበው ነገር የለም። እንግዲህ መኪና ምንገራይ ነው የሚያድረው። ምትም ቡናው ተጭኖ ቡና ጭኖ እንግዲህ ይበላሻል። ምንገራይ ያዝራ ቶሎ ለገበያ አይደርስም። ከፍተኛ ችግር ላይ ነው ያለን። ግንባታው በቁፋሮ ሂደት ብቻ ተጀምሮ የቆመው የሽሽንዳ ቴፒ አስፓልት መንገድ ፕሮጀክት የዕለት ተዕለት ህይወታቸውን ያከበደና ለከፍተኛ ወጪ የሚዳርግ ሆኖ መቆየቱ እንዳሳዘናቸውም አሽከርካሪዎችም ገልጸዋል። እኛ እንግዲህ ሁሌ እንደተሰቃየ ነው መንገድ ላይ ጫከለ እንዳደር ነው መገበ የሌለበት ቦታ ዋይ የሌለበት ቦታ ተሰቃይ ተኔስ ብሉ ተንከራቶ ነው እንግዲህ አሁንም እንደምታዩት እንግዲህ የተንፈራፈርን ጎማ እንግዲህ እኛ ምን ጨርሰው በሁለት ወር ባንዶ ነው ምን ጨርሰው በስድስት ወር በሰባት ወር ምን ጠቀመው ጎማ ነው። አታክል ጭነን ስመጣ በጸሎት ነው መንገዱ የምናልፈው። አታክል ጭነ ጪነ መጣ እዚህ ጋር ዝናብ ዘነበ ማለት አንድ ቀን አታክል ጭነ መቆም አትችልበትም። ዝናብ ዘነበ ማለት ከክራይ ነው የሚቀነሰው እሱን በማሰብ እኛ ሚሳ ቁርስ ራሱ መብላት አልቻልንበትም ለምሳ ከቆምን መንገዱ ዝናብ ከዘነበ እንቆማለን በማለት በአካባቢው የክረምት ወቅት ሲገባ ለእናቶች የአምቡላንስ አገልግሎት መስጠት አዳጋች ሆኗል ተቆፋፍሮ በመቅረቱ ጎርፍ የግለሰቦችን ቤት እያጠቃ ነው ይህም በወረዳው አስተዳደር ላይ ህዝቡ የመልካም አስተዳደር ጥያቄን እያነሳ እንደሚገኝም ተገልጿል የቢጣ ወረዳ መንግስት ለፕሮጀክቱ አስፈላጊውን ድጋፍ እያደረግኩ ቢሆንም ውጤት ግን አልታየበትም ይላል በተለይ እናቶች የአምቡላንስ አገልግሎትና እና የጸጥታ ሁኔታ ቶሎ ምላሽ ለመስጠት በጣም እጅግ በጣም አስቸጋሪ ሁኔታ ውስጥ እየገባን እያለፍን የመጠናቸው ነገሮች አሉ። ዝናብ ሲዘንብ ከቁጥራቸው ከአምስት እና ከስድስት በላይ ሰው የሆኑ ሰዎች ቤት ጎርፍ ሁሉ ገብቶ ንብረታቸውን ሙሉ በሙሉ የማውገም የማጥፋት ችግር ውስጥ የገባንበት ሁኔታ ነው አለው። መንገዱ ብቻ የሚሰራ ከሆነ ብለን መሬት አፈር መጣያ ሁሉ ወረዳ ነፃ የሰጠበት መሬት አስተካክሎ ከመስጠት አንጻር፣ ከውል ገብቶ ከመጨረስ አንጻር እጅግ በጣም አስቸጋሪ ነገር ውስጥ የገባንበት እዚያ አካባቢ ላሉ የመንግስት ተቋማት ትምህርት ቤቶች መዓት የሆነ የግለሰብ ቤቶች ሁሉ ስጋት ውስጥ የወደቀበት አፈር ናዳ ዝናብ ሲዘንብ ግለሰቦች እጅግ በጣም ቢያንስ ከሀምሳ እና ከሀምሳ በላይ የሆኑ ግለሰቦች ተፈራርመው መንግስተኛን ጉዳይ መብቴ ስት ብሎ እያቀረቡ ያሉበት ሁኔታ ነው ያለው። ሰባ ስድስት ኪሎ ሜትር የሚሸፍነው የሺሺንዳ ቴፒ አስፓልት መንገድ ፕሮጀክት ቆሞ የመቅረቱ ምክንያት ምንድን ነው? የኢትዮጵያ መንገዶች አስተዳደር ለዚህ ጉዳይ ምላሽ ሰጥቶናል። ወሰን የማስከበርና የግንባታ ግብዓት ዋጋ ንረት እንዲሁም የኮንትራክተሩ አቅም ማነስ ለግንባታው መጓተትና ቆሞ መቅረት ዋነኞቹ ምክንያቶች ናቸው ብለዋል። የወሰን ማስከበሩ በሚፈለገው ልክ ማተቋጫ ነው ጋር ጊዜ ሊያስተካክለው አልቻለም። በዛ ምክንያት ፕሮጀክቱ እየዘገየ ሲሄድ እኛ ደግሞ የወሰን ማስከበር ችግሮችን ከሚመለከታቸው የመንግስት አካላት፣ አካባቢ መስተዳደር ጋር ሆነን መፍታት ስንችል፣ ኋላ ላይ ግን ስራ ተቋራጩ የአካባቢ ሀገር ያጋጠመው ኢንፍሌሽን ስለመጣ በኢንፍሌሽኑ ምክንያት የኮንትራክተሩ አቅም እና ስራውን ለማከናወን በጣም ማስቀጠል የማይችልበት የመንገድ ግንባታ ፕሮጀክቱ በስድስት ዓመታት ውስጥ ሰላሳ ሁለት በመቶ ብቻ ስራው ተሰርቷል። የመንገዱ መጻኢ ተስፋ ምንድን ነው? የህዝብ ውስጥ ጥያቄ በምን አግባብ ምላሽ ያገኛል ላልነው የፌዴራሉ መንገዶች አስተዳደር ከድርጅቱ ጋር እየመከርኩ ነው፣ መግባባት ላይ የማይደረስ ከሆነ በሚቀጥለው አመት በአዲስ ተቋራጭ ግንባታው ይቀጥላል ሲልም ነው የገለጸው። ሁሉንም የማሻሻያ እርምጃዎች ወደ ምንፈልገው ደረጃ ካልመጣልን የመጨረሻ የምንለው ሙሉ ማቋረጥ ነው። ግን ከዛ በመለስ ያሉትን አሁን ማሟጠላ ተጠቀም አሁን ለመጨረሻ ጊዜ የስራ ተቋረጡ የቻይና ሀገር ዋና ስራ አስኪያጆች ወደ ሀገር ውስጥ በመጥራት በማንኛውም ማለት ፌራል ብል ዲስካሽኖች እየተደረጉ ነው። መንገዱ አሁን ባለበት ሁኔታ ለአካባቢው ነዋሪ የዕለት ተዕለት እንቅስቃሴ እንቅፋት በመሆኑ በጊዜያዊነት ጥገና እየተከናወነለት እንደሚገኝም ነው የመንገዶች አስተዳደር ያሳወቀው። ይህም ፋና ሚዲያ ኮርፖሬሽን በአካባቢው ተገኝቶ ምልከታን አድርጎ ከተመለሰ በኋላ ነው። የመንገድ ግንባታ ፕሮጀክቱ በዚህ ክረምት ሁሉም ነገር ውሳኔ ያገኛል የተባለ ሲሆን በቀጣይ ሁለት ዓመታት ግንባታውን ለማጠናቀቅ ይሰራልም ተብሏል።